እንዴት ናችሁ? ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮን ላይክ ማድረግ ፈጽሞ እንዳይዘነጋ። አርሰናልን የተመለከቱ መረጃዎች ከተለያዩ ምንጮች ወደ እናንተ ይዤላችሁ መጥቻለሁ። አብራችሁን ቆዩ። አርሰናል የአትላንታውን የክንፍ መስመር ተጫዋች ሉክማን ላይ ፍላጎት እንዳላቸው ታውቋል። እንደ ኮት ኦፍ ሳይድ ዘገባ ከሆነ ታዲያ በቅርቡ አርሰናሎች ንግግር ከተጫዋቹ ጋር ለማድረግ አስበዋል። ይህ ናይጄሪያዊ ተጫዋች 60 ሚሊዮን ዩሮ ወይም ደግሞ 51 ሚሊዮን ፓውንድ የተለጠፈበት ሲሆን እጅግ አስደናቂ እንቅስቃሴን በሴሪው ማድረግ የቻለ ተጫዋችም አድርጎታል። አርሰናል እንደሚታወቀው በሎ ብሎክ የሚጫወት ክለብ እንግዲህ ለአርቴታው ስኳድ ፈተና ሲሆኑበት እየተመለከትን እንገኛለን። እንግዲህ ይህንን ታለንትድ የሆነ የክንፍ መስመር ተጫዋች በማስፈረምም እንግዲህ ቻንስ ክሬሽን ላይ ያለበትን ችግር ይፈታል ተብሎ ይጠበቃል። መድፈኞቹ ለሲውድናዊ አጥቂ ቪክተር ዮክሬሽ የመጀመሪያ ጥያቄያቸውን ለማቅረብ እንደተዘጋጁ ታውቋል በአንድ ጨዋታ እንግዲህ በትናንትና ሁለት አራት ጎልን ማስቆጠር የቻለ ሲሆን የአርሰናል ሰዎችንም የተጫዋቹ ብቃት እጅግ እንዳስደመመ ነው እየተገለጸ የሚገኘው ከአርሰናል በተጨማሪ ሪያል ማድሪዶች የተጫዋቹ ፈላጊ ሆነው ብቅ ማለታቸው ይታወሳል አርሰናል ታዲያ ተጫዋቹን ለማስፈረም እንደሚችሉም እንግዲህ ተስፋም እንደሰነቁ ነው እየተገለጸ የሚገኘው። የአርሰናል የፊት መስመር አሁንም ቢሆን ጥያቄ የሚነሳበት ነውና ተጫዋቹ በአሁኑ ሰዓት እያስመዘገበ ካለው ስታት አንጻር አርሰናሎች ተጫዋቹን በክረምቱ የዝውውር መስኮት ለማስፈረም እንደሚሰሩ እየተገለጸ ይገኛል። የአርሰናል ታዳጊ የሆነው ማክስ ዶማን አሁንም እንግዲህ በአርሰናል ቤት የሚገኙ ሰዎችን እያስደመመ ይገኛል። እንግዲህ በአንደር ኤቲ ሬዲንግን አርሰናል አራት ለዜሮ በሆነ ውጤት መረምረሙ ይታወቃል። ና አስገራሚው ነገር ግን ይህ ሳይሆን አራቱንም ጎሎች ማስቆጠር የቻለው ይህ ድንቅ ተስፈኛ ታዳጊ ነው። በ15 ዓመቱ አመርቂ እንቅስቃሴን ማሳየት የቻለው ታዳጊ ታዲያ ወደፊት አርሰናል ይጠቀምበታል ተብሎ የሚጠበቅም ተጫዋች ሆኗል። በአርሰናል ቤት ጥሩ የሚባል ጊዜን እያሳለፈ ይገኛል። ወደፊት እንግዲህ አርሰናልን እጅግ ይጠቅሟል ተብሎም ይጠበቃል። ኬናን ይልዲዝ እጅግ እየተወራለት የሚገኝ ተስፋኛ ታዳጊ ሲሆን በአሁኑ ጊዜ ለጣሊያኑ ክለብ ጁቬንቱስ እየተጫወተ ይገኛል። አርሰናል የዚህ ቱርካዊ ፈላጊ ሆኖ ብቅ ብሏል። እንግዲህ ተጫዋቹ ስድስት ኩልና ሁለት ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። እንግዲህ በሰላሳ ሶስት ጨዋታዎች እንግዲህ ይህ ተጫዋች ታዲያ በአርሰናል የዝውውር ራዳር ውስጥ የገባ ተጫዋች መሆንም ችሏል። አርሰናል በተለይም ወጣት ተጫዋቾችን ወደ ክለቡ በማስኮብለል በማጥቃቱም ሆነ በመከላከሉ ረገድ የተጠናከረ ክለብ ማድረግ ወይም ደግሞ መገንባት ዋነኛ ሀሳባቸው እንደሆነ ይታወቃል። ይህንንም አስመልክቶ ይህንን ተጫዋች ለማስፈረም እንደሚሰሩ ነው እየተገለጸ የሚገኘው። ለመቀጠልም እንግዲህ ስለ ሳካ ኮንትራት እንግዲህ በሰበር መልኩ ነው መረጃ የወጣው ነው ያንን መረጃ ወደ እናንተ የማቅርብላችሁ ይሆናል። ሳካ ለአዲስ ኮንትራት ከስምምነት መድረስ ችሏል። እንግዲህ ኮንትራቱ ታዲያ የወረቀት ስራ ብቻ እንደሚቀረው እየተነገረም ይገኛል። እንግሊዛዊ ተጫዋች ኮንትራቱ ኤክስፓየርድ ሊያደረግ እንግዲህ ሁለት ዓመት ቀርቶት እንደነበረ ይታወቃል። አሁን ታዲያ ኮንትራቱን ለማራዘም መስማማቱ ተገልጿል። አዲሱ ኮንትራትም በክለቡ ከፍተኛ ተከፋ የሚያደርገው ሲሆን የድንቅ 23 ዓመት ተጫዋች ምርጥ የክንፍ መስመር ተጫዋች እንደሆነ እንግዲህ ማስመስከር የቻለ ተጫዋች ነው። በተለይ ከመከላከል ተነስቶ ነው እንግዲህ ወደፊት መስመር አጥቂነት ገብቶ አስደማሚ እንቅስቃሴን ማሳየት የቻለው እንግዲህ በ ሰላሳ አንድ ጨዋታዎች እንግዲህ አራት የጎል ተሳትፎ አለው በዚህ ሲዝን። ያ ማለት ደግሞ በዘጠና ደቂቃ ውስጥ አንድ ጎል ወይም ደግሞ አንድ አሲስት አለው እንደማለት ነው። ምን ያህል የተጫዋች እንግዲህ በአርሰናል ቤት ጉልሚናን እየተጫወተ እንደሆነ የሚያሳይ እስታት ነው ማለት እንችላለን። በነገራችን ላይ የአሁኑ ኮንትራት ለምን ያህል ጊዜ እንደሆነ እስካሁን የሚታወቅ ነገር የለም። አርሰናሎች የረጅም ጊዜ ኮንትራት እንደሚያስፈርሙት ግን የጠቆሙ ይገኛሉ። ና ሳካ በአርሰናል ቤት የመቆየት እድሉን ያሰፋ ነው። እንግዲህ እጅግ ጥሩ የሚባል ዜና ነው ለአርሰናል ደጋፊዎች። መድፈኞቹ በነገ ሁለት በፍላይሜሬስ ፒኤስጂን የሚገጥሙ ሲሆን ኦልሞስት የአምስት ቀን ረፍት ማግኘት ችለዋል። ይህ ደግሞ ለአርሰናሎች ጠንከር ያለ ዝግጅትን እንዲያደርጉ ይረዳቸዋል ተብሎ ይጠበቃል። በኦክቶበር ወር ነው እንግዲህ በከቨርስ እና ቡካዮ ሳካጉሎች ሁለት ለምንም በሆነ ውጤት አርሰናሎች ፒኤስጂን ማሸነፍ የቻሉት እንግዲህ ኢንተርምስ ኦፍ ኳሊቲ ኦፍ ፕሌየር ብንመለከት እንኳን አርሰናል በየትኛው ዲፓርትመንት ከፒኤስጂዎች የተሻለ ስኳድ አለው ማለት እንችላለን። የማሸነፍ ንጻሪውም እንግዲህ ወደ አርሰናል ያደላልና በተለይም አርሰናል በሜዳው ፒኤስጂን የማሸነፍ እድሉም ተሰጥቶታል። እንግዲህ እዚህ ጋር መረዳት ያለብን ነገር ቻምፒዮንስ ሊግ የሜንታሊቲ ጥንካሬን የሚፈልግ ውድድር እንደሆነ ይታወቃል። እዚጋ ታዲያ አርሰናል ማድሪድን አሸንፎ የመጣ ክለብ መሆኑ መዘንጋት የለበትም። በራስ መተማመናቸውን የሚጨምር የማሪዱ ድል ከብዙ አኳያ ልንመለከተው እንችላለን። ሜንታሊቲን በመጨመር የማሸነፍ ጥንካሬን በመጨመር ከሁሉም ዳይሬክሽን ጥሩ የሚባል ነገር ነው። ና የነጎ ጨዋታ አርሰናልን ከብዙ መስፈርት አኳያ ድል የማድረግ ቻንሱን ከፍ የሚያደርግ ነው። አርሰናል ኢንተርምስ ኦፍ ዲፌንዲንግ ብንመለከት ከፒኤስጂ አንጻር እንግዲህ በስታት ስንመለከት ከዚህ በፊት ባረጉ ጨዋታዎች ታክልን ወን በማድረግ ወይም ታክልን ማሸነፍ በጣም ብዙ ክሊራንስ አላቸው አርሰናሎች እና ደግሞ በፖል ሪከቨሪ በጣም ጥሩ የሚባል ናቸው። በኤክስፒሪንስ ና በሳይዝም አንጻር ብንመለከት እንግዲህ የአርሰናል ተጫዋቾች እንግዲህ በልምድ አንጻር ከፒኤስጂ ተጫዋቾች የተሻሉ ናቸው ማለት እንችላለን። እዚህ ጋር በአርሰናል በኩል የቶማስ ፓርቲ በመጀመሪያው ጨዋታ አለመኖር ነው እንግዲህ እዚህ ጋር ችግር ይፈጥራል ተብሎ የሚታሰበው በተለይም ደግሞ በማጥቃት እየተቸገረ የሚገኘው የሚካኤል አርቴታው ክለብ እንግዲህ ሚካኤል ሞሬኖ ወደፊት እየሄደ እንግዲህ የጎል እድሎችን ሲፈጥርም ሆነ ጎል ሲያስገባ ስንመለከተው ነበር። ነገር ግን የፓርቲ አለመኖር ተጫዋቹ ወደ ኋላ ተስቦ እንዲጫወት ያደርገዋልና ይህ በራሱ አንድ ኢፌክት ይኖረዋል። ፓርቲ ከልምድ አንጻር እንግዲህ ጥሩ ልምድ ያለው ከኳስ ጋም ኮንፈርት ያለው ተጫዋች ነው። የእሱ አለመኖር ኢፌክት ቢፈጥርም ከብዙ መስፈርቶች አኳያ ግን ብንመለከት አርሰናል ፒኤስጂን የማሸነፍ እድሉ ሰፊ እንደሆነ ነው እየተገለጸ የሚገኘው። እናንተስ ምን ትላላችሁ? እንግዲህ በነገው ዕለት በፍላይ ኤሚሬትስ አርሰናል ፒኤስጂን ይገጥማል። ውጤቱን ገምቱ። ላለሁኝ አዳዲስ መረጃዎችን ወደ እናንተ አደረስኳችሁ። ውጤቱን ማስቀመጥ እንዳይዘነጋ። በአዲስ ቪዲዮ እስክንገኝ ድረስ መልካሙን ልተመኘው